የተወደዳችሁ እና የተከበራችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ልጆች፣ የቅዱሳን ሁሉ ወዳጆች በወደደን እና ባከበረን እስከ መቃብር ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም ላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ጨለማውን ገፎ ግርማ ሌሊቱን አሳልፎ ለዚች ሰዓት እና ለዚች ዕለት ያደረሰን ቸርነቱና ምሕረቱ የበዛልን ልዑል አምላካችን እግዚአብሔር ስሙ በድጋሚ የተመሰገነ ነው። አምላክን በድንግልና ጸንሳ በድንግልና የወለደችልን ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው እብር ምስጋና ይድረሳቸው። የእለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመሰሚው ለመጋቢት በዛቲ እለት ከሆነ ሰማይተ አባ መከራዊ ኤጲስ ቆጶስ በሀገረ ኒቄዮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት ሁለት በዝች ቀን የኒቅዮ ኤፒስኮፖስ አባ መከራዊ በሰማይትነት ሞተ። ይህም አባት በግብጽ ደቡብ ከምትገኝ ከስሙናይን ከታላላቆቿ ወገን ነው። ለኒቅዮስ ከተማም ኤፒስኮፖስነት ተሾመ። የስደት እና የመከራ ወራት በሆነ ጊዜም ስሙ ዮፋንስ የሚባል መኮንን ወደዚያች ሀገር ከንጉስ ተልኮ መጣ። የክርስቲያን ወገኖችንም ያሰቃይ ዘንድ ጀመረ። ይሄ የዚህንም የቅዱስ ኤጲስቆጶስ አባ መከራዊ እና ዜና አባ መከራዊ ዜና ሰምቶ ወደ እርሱ ያመጡ ዘንድ ወታደሮቹን ልኮ ወታደሮችን ላከ። እርሱም ወደ መኮንኑ ከመሄዱ በፊት ወደ ቅዱስ መሰዊያው ገባ። እጆቹንም ዘርግቶ ጸለየ። ንዋየ ቅድሳቱንና የመቀደሻውን ልብሶች በመቅደሱ ውስጥ አኖረ። ከዚያም በኋላ ቤተ ክርስቲያኑን ይጠብቅ ዘንድ ወደ እግዚአብሔር ኢየሱስ ክርስቶስ ፈጽሞ ማለደ። በላችሁ በላያችሁ የፀሐይ ብርሃን ይወጣ ዘንድ ያልተዋችሁ የጽዮን ልጅ ደጆች ሆይ፣ ለእግዚአብሔር ቤት ማገልገያ የሆነ ንዋየ ቅዱሳቱን ጠብቁ እያለ ታላቅ ልቅሶ በማልቀስ ጮኸ። ከዚህም በኋላ ከንጉሥ መልእክተኞች ጋር ወጥቶ ሄደ። ወደ መኮንኑ ቀረበ። ስለ ስሙና ስለ ክብሩ፣ ስለ ሀገሩ ስም፣ ስለ ስራውም ጠየቀው። የንቅዮስ ከተማ ኤጲስቆጶስ እንደሆነም ባወቀ ጊዜ እንዲገርፉትና እንዲያጎሳክሉት ብርና እርሳስም አቅልጠው በአፉ እንዲጨምሩ አዘዘ። እግዚአብሔርም የሚያጸናውና የሚያስታግሰው ሆነ። ያለ ጉዳትም በጤንነት መልሶ ያነሳው ነበረ ነበር። ከዚህም በኋላ ወደ እስክንድሪያ ገዥ ወደ ሄርሜኖስ ወደ ሄርሜኔዎስ ሰደደው። እርሱን ቅዱስ አባ መከራዊን እንዲያስሩ ታዘዘ። እግዚአብሔርም በእጆቹ ብዙዎች ድንቆች ተአምራትን አደረገ። ከተአምራትም አንዱ ለአቅፋስ ከተማ ሹም ለሆነ ለይወሊወስ ስሙ አውካሪ ስጦስ አውካሪስጦስ የሚባል ልጆቹና እግሮቹ ሽባ የሆነ ልጅ ነበረው። አባ መከራዊውም በላዩ ጸለየ፣ ከደዌው አዳነው። ከዚህም በኋላ በዮልዮስ ቤት ቀድሶ ለአማንያን ስጋውንና ደሙን አቀበላቸው። ስለ ስጋውም እንዲያስብና ገድሉንም እንዲጽፍለት ከዮልዮስ ጋር ስምምነት አደረገ። መኮንኑ ሄርሜኔዎስም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 በእስር ቤቱ ሳለ ወደ እርሱ መጡ። አንተ ስለ አባታችን ፈንታ አባት ሁነን ሁነህን ነበር እንሆ የሙት ልጆች እንሆን ዘንድ ትሄዳለህን? እያሉ በፊቱ አለቀሱ። እርሱም አጽናንቶ ወደ ቤቶቻቸው አሰናበታቸው። ዩልዮስም የዚህን ሽማግሌ ሞት በጽሑፍ እዘዝ፣ ከእርሱም ታርፋለህ ብሎ መኮንኑን መከረው። አሉንም ተቀብሎ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማይትነትን አክሊል ተቀዳጀ። ዮልዮስም የቅዱስ አባ መከራዊን ሥጋ ወስዶ በከበሩ በወርቅ ልብሶች ገነዘው በደረቱም ላይ የወርቅ መስቀል አደረገ። ወደ ሀገሩ ወደ ኒቆዮስም ከአገልጋዮቹ ጋር ሰደደው። መልካም ነፋስም ሆኖላቸው ሆነላቸው መርከቢቱ ፈጥና ሄደች። በከተማውም በር አንፃር ደርሳ ቆመች። ቀዛፊዎችም ሊያንቀሳቅሷት ፈልገው ነበር፣ ግን አልተቻላቸውም። አብዝተው በደከሙም ጊዜ ሥጋዬ በውስጡ እንዲኖር እግዚአብሔር የፈቀደው ቦታ ይህ ነው የሚል ቃል ከበድኑ ወጣ። ይህንንም ለሀገር ሰዎች ነገሯቸው። የሰሌን ዝንጣፊም እየያዙ ወደሱ መጡ። በሀገራቸውም ውስጥ እርሱ በመረጣት ቦታ እስካኖሩት ድረስ በታላቅ ክብር ተሸክመው ወሰዱት። መላው የህይወቱ ዘመን አንድ መቶ ሰላሳ አንድ ሆነ። መጻሕፍትን አስተማረ። መጻሕፍትን እስካስተማረ ድረስ ስምንት ዓመት በድቁና ሹመት! 24 ዓመት ደግሞ ከዚያም ከቅስና ተሹሞ በቅስና አገልግሎት 30 ዓመት ኖራ፣ ከዚያም በኋላ ኤጲስቆጶስ ሆኖ ተሾመ። በዚህም 69 ዓመት ኑሮ መልካም ተጋድሎውን ፈጸመው። የህይወት አክሊልንም ከክብር ባለቤት ከጌታችን ከኢየሱስ ክርስቶስ ዘንድ ተቀበለ። ጸሎቱ በረከቱም ከእኛ ጋር በዘላለም ይኑር። ሰላም ለመከራዊ አህነ ሞቶ አህነ ሞቶ ዘስእኑ አናብስት መሰት ወናን ኮራኩራት ዘረበ በይኑ እንድረገድሎ ፈጸመ ወሰለተ ጊዜ ርስእኑ እደው መሐይምናን ኪያቡ ይፈልኑ አበ አመረቶ ቃል ወጽያ እንበድኑ። ዳግመኛም በዚች ቀን የሮሃ ሀገር የሆነ የሆነ የተወረወረውን የተሰወረውን የሚያይ ቅዱስ ጎርጎሪዎስ አረፈ። ይህም ቅዱስ ሰው አስቀድሞ አመፃኛና ሀጥ ነበረ። ከዚህም በኋላ ከአመፁ ወደ እግዚአብሔር በንስሐ ተመልሶ መነኮሰ። የጻድቃንን ማደሪያና ብዙ ዋጋቸውን የሀጣንንም ኩነኔና የራሱ የሆነ ስቃቸውን እግዚአብሔር እስካሳየው ድረስ ብዙ ተጋደለ። እግዚአብሔርም በጸሎቱ ይማረን አሜን። ሰላም ለጎርጎርዮስ አመፃመ ወተጋ መልዕልተ ደብር ዘአገረ ሮሃ መካነ ኃጥኣን ብካየ ወመካነ ጻድቃን ፍስሓ ዘበበ ጾታው ነፂሮ ብዙሃ ለለው እስተ ምድር ሰበከ ንስሓ

ምሕረቱ ጸሎታቸው ይጠብቀን፣ ቃል ኪዳናቸው አይለየን። ጾማችንን ሱባኤያችንን በሰላም ያስፈጽመን አምላካችን። እግዚአብሔር ሀገራችንን ሰላም ያድርግልን፣ የታመሙትን ይፈውስልን፣ የሞቱትን ነፍሳቸውን ይማረልን፣ የሁላችንን ፍጻሜ ያሳምርልን። በሰው ፊት የሚመሰክርልኝ ሁሉ በሰማያዊ አባቴ ፊት እመሰክርለታለሁ ይላል። በማቴዎስ ወንጌል ምዕራፍ 10 ከቁጥር 32 ላይ በሰው ፊት የሚመሰክርልኝ ሁሉ በሰማያዊ አባቴ ፊት እመሰክርለታለሁ። ይህን የተናገረ ኢየሱስ ክርስቶስ ነው ያስተማረው። በመዋዕለ ስጋዊው ጊዜ ስጋ ለብሶ በምድር ላይ ያስተምር በነበረበት ጊዜ የተናገረው ቃል ነው። በሰው ፊት የሚመሰክርልኝ ሁሉ በሰማያዊ አባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝንም በሰማያዊ አባቴ ፊት እክደዋለሁ፣ አላውቅህ ብለዋለሁ፣ ይላል። ፈጥሮ አይታደን አምላካችን። ምስክርነት ምንድን ነው? ምስክርነት በሰው ፊት የሚመሰክርልኝ እንዴት ነው? ሰው በሰው ፊት ስለ እግዚአብሔር የሚመሰክረው ምን በማለት ነው? ምን አይነት ምስክርነት ነው? ሰው ለሰው ለወንድሙ ለሚያውቀው ለሚቀርበው ይመሰክራል ማንነቱን ይናገራል። ማንነቱን ለሰው ማንነት መናገር በሰው ፊት መናገር አውቀዋለሁ፣ እንደዚህ አይነት ሰው ነው መልካም ሰው ነው ስራውን ግብሩን በሌሎች ፊት መመስከር ማለት ይህ ምስክርነት ይባላል። ምስክር ምስክር ስራችንን ግብራችንን ማንነታችንን ለሌሎች መናገር ማለት ወይም ደግሞ በችግር ጊዜ በችግር ጊዜ ይህን ሰው አውቀዋለሁ እንደዚህ አይነት ሰው ነው መልካም ሰው ነው ብሎ መናገር ማለት መመስከር ነው። አሁን ግን በሰው ፊት የሚመሰክርልኝ በሰማያዊ አባቴ ፊት እመሰክርለታለሁ ብሎ የተናገረ ክርስቶስ ነው። ክርስቶስ ስለ ክርስቶስ ነው፣ ስለ ስጋ ስለለበሰው፣ ዓለምን ለማዳን ወደዚህ ዓለም ስለመጣው፣ ለሰው ልጅ ብሎ መከራ ስለተቀበለው፣ የሰውን ስጋ ለብሶ ብዙ የደከመው፣ ለሰው ልጅ ብሎ ዋጋ የከፈለው ምስክር መናገር ማለት ነው። ክርስቶስ ለእያንዳንዱ ለእያንዳንዳችን ያደረገውን መናገር፣ ለዓለም ሁሉ የሰራውን ስራ መመስከር ማለት ነው። እና ስንክሳሩን ሁል ጊዜ ስንሰማው በሰማይትነት ሞታ አባ አባገሌ፣ በሰማይትነት ሞታ አባገሌ፣ በሰማይትነት ሞታ በሰማይትነት አረፈ ይላል። ሰማይትነት ማለት ምስክርነት ነው። ሰማዕታት ማለት ምስክሮች ማለት ነው። እዚህ መጽሐፍ ላይ ያሉ ሰማዕታት፣ ጻድቃን ለኢየሱስ ክርስቶስ ወይም ለእግዚአብሔር ምስክሮች ናቸው ማለት ነው። ሰማዕቱ ቅዱስ ጊዮርጊስ ማለት ጊዮርጊስ ምስክር ነው፣ ስለ ኢየሱስ ክርስቶስ መስካሪ ነው። ሰማዕቱ ቅዱስ መርቆሬዎስ ማለትም እንደዛው የክርስቶስ ምስ መስካሪ ስለ ክርስቶስ የመሰከረ ከሰማይ ሰማያት መውረዱን ሥጋ ለብሶ መከራ መቀበሉን ለሰው ልጆች ሁሉ ብሎ ዋጋ መክፈሉ የተናገሩ በአላውያን ነገስታት ፊት በድፍረት የተናገሩ የክርስቶስን ማንነት ክርስቶስ ማን ነው? ክርስቶስ ምንድን ነው? ምንድን ነው ያደረገው የሰራው ስራ ምንድን ነው? የሚለውን በድፍረት በሀያላን በአህላውያን ነገስታት ፊት ቀርበው ሳይፈሩ ሳያፍሩ የመሰከሩ ናቸው። ክርስቶስ አሁን በሥጋ የለም ብለው ሳይፈሩ ክርስቶስ ልክ ከነሱ ጋር እንዳለ ለነሱ ወይም ደግሞ ለዓለም ብሎ ዋጋ እንደከፈለ በክርስቶስ አዳዩነት በክርስቶስ ሰው መሆን ሳያፍሩ ሳይፈሩ የመሰከሩ ሰማይታት ይባላሉ እና ስንክሳር በሰማይትነት ሞተ፣ በሰማይትነት አረፈ ይላሉ ስንሰማው በምስክርነት ማለት ነው። በሰው ፊት የሚመሰክርልኝም ሁሉ በሰማያዊ አባቴ ፊት ደግሞ እኔ እመሰክርለታለሁ። በሰማያዊ አባቴ ፊት እኔም እመሰክርለታለሁ ማለት ያን ጊዜ ዋጋውን እሰጠዋለሁ። ስለ መንግሥተ ሰማያት ብሎ ስለ ክርስቶስ ብሎ ስለ እውነት ብሎ የተቀበለውን መከራ ሁሉ እመሰክራለሁ እመሰክራለሁ በሰማያዊ አባቴ ፊት እመሰክራለሁ። ያን ጊዜ በፍርድ በፍርድ ጊዜ እመሰክርለታለሁ ማለት ነው እና እናንተና እኔ እንዴት ነው እየመሰከርንለት ያለ ነው? ስለ ክርስቶስ ክርስቶስ ለእናንተና ለእኔ ያደረገውን እንዴት ነው ለሌሎች እየመሰከርን ያለ ነው? እናውቀዋለን። መድኃኒዓለም ክርስቶስን እናውቀዋለን። ትላንት ከትላንት በፊት ዛሬም ቢሆን በቸርነቱና በምሕረቱ እየጠበቀን እየረዳን እያጽናናን እያበረታን ያለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ዓለምን ሁሉ ያዳነው በለበሰው ስጋ በሰው ልጆች ላይ ጸንቶ በርትቶ የነበረውን ክፉ ጠላት ዲያብሎስን ያሸነፈው ራባችንን ያስታገሰልን፣ ጾማችንን የጾመልን፣ ሞታችንን የሞተልን፣ ግርፋታችንን የተገረፈልን፣ በስደታችን የተሰደደልን፣ የተራበልን፣ የተጠማልን ለእኛ መሆኑን አምነን እያንዳንዳችን መልካም የተደረገልን ሁሉ ኦርቶዶክሳውያን የክርስቶስን አዳኝነት መከራ መቀበል ለሰው ልጅ ብሎ የከፈለውን ዋጋ ሁሉ መመስከር አለብን። በሰው በማን ፊት ነው የምንመሰክርለት? ክርስቶስን በማያውቁ ክርስቶስን ባልተረዱ የክርስቶስን ምንነት ባልተገለዘቡ ሰዎች ፊት መመስከር ማለት ነው። ያን ጊዜ ምን እንባላለን? ማን እንባላለን? ሰማይታት እንባላለን። እናቶቹም ሰማይታት ናቸው። አባቶችም ሰማያታት ናቸው። በዚህ በስንክሳር መጽሐፍ የተጻፉት ሁሉ በሰማያትነት አረፈ። የእናንተና የኔ እረፍት ደግሞ በምንድን ነው የሚሆነው? በሰማይትነት ነው ወይስ በምንድን ነው? የሰማይትነት ተቃራ ነው ምንድን ነው? ክደት ነው የሚሆነው ማለት ነው። ክርስቶስ አላዳነኝም፣ ዋጋ አልከፈለልኝም፣ አልተሰቀለልኝም፣ አልሞተልኝም ማለት ነው የሚሆነው። እንዲህ ከማለት እግዚአብሔር አምላክ ይጠብቀል አምኖ ከመካድ፣ ቀርቦ ከመራቅ፣ አውቆ ከማጥፋት፣ መንኩሶ ከማፍረስ፣ ቆርቦ ከመደነስ፣ እግዚአብሔር አምላክ ይጠብቀን። ወገኖቼ ለእናንተና ለእኔ የክርስቶስ ብዙ ዋጋ ከፍለዋል። በተለይ በተለይ በዚህ ጾም ክርስቶስ የጾመውን ጾም ጾም አለው ብሎ በሰው ፊት መመስከር ያስፈልጋል። ክርስቶስ የጾመውን ጾም እጾማለሁ፣ ክርስቶስ የተራበውን ረሃብ እራባለሁ፣ ክርስቶስ ዲያብሎስን ድል እንዳደረገው እኔም ድል አደርገዋለሁ ብሎ መጾም መጸለይ ያስፈልጋል ማለት ነው። ምን ጊዜም ቢሆን እግዚአብሔር በየትኛውም ቦታና በየትኛውም ጊዜ ያስተምራል፣ ያስተምራል፣ ይናገራል። እግዚአብሔር ሁሌም ይናገራል። አይሰሙኝም አይልም፣ በአንድም በሌላ ያስተምራልና፣ እኛ ደግሞ አልሰማንም፣ አላየንም እንዳንል እያሰማን እያሳየን ስለሆነ፣ ስለ ክርስቶስ መመስከር ማለት መከራውን መከራ አድርጎ መቀበል፣ ጾምንም መጾም፣ ሕጉንም ትእዛዙንም መጠበቅ ያስፈልጋል። እንደዛ ካልሆነ ከሰማይታቱ ከጻድቃኑ፣ ከወዳጆች ሁሉ በረከት መሳተፍ አይቻልም፣ ወይም ደግሞ ወደ እነሱ ማህበር መግባት አይቻልም። ከሰማይታት ማህበር ከጻድቃን ማህበር ከቅዱሳኑ ሁሉ ማህበር እንዲደምረን ምን ያስፈልጋል? ልክ እንደ አባቶቻችን እንደእናቶቻችን መመስከር መመስከር አለብን። እና የእግዚአብሔርን አዳኝነት የምንመሰክረው ደግሞ እርሱ የሰራውን እሱ የፈጸመውን ያደረገውን ሁሉ ሳንፈራ በሰው ፊት ስንመሰክር ሰማዕታት እንባላለን። ምስክርነት ማለት እንደዛ ነው እና በሰማዕትነት ሞቱ ይላል ዛሬ መከራዊው የሚባለው ታላቅ አባት የእሱ ረፍት ነው። ቅድም እንደሰማችሁት በስንክሳር በጣም ይገርማል እና ያደረገው ስራ ያደረገው ታምር እጹብ ድንቅ ነው። በዚች ቅድስት ርትዕት በሆነች ሃይማኖት ዋጋ የከፈሉ አባቶቻችን ብዙዎች ናቸው እና እናንተና እኔ ደግሞ ስሜቱ ኑሮን ያለ በሃይማኖታችን እንድንንቀሳቀስ ማለት መንፈሳዊ ስሜት ያስፈልጋል። ስሜት ሲኖረን የሚነገረው ነገር ሁሉ ወደ ልባችን ይገባል ማለት ነው፣ በጆሯችን ይገባል፣ ከልቡናችን ይጻፋል ማለት ነው። ክርስትናው ስሜት ሲኖረን፣ መንፈሳዊ ስሜት ሲኖረን ማለት ነው። መንፈሳዊ ስሜት ከሌለን ግን በጣም ከባድ ነው የሚሆነው። መንፈሳዊ ስሜት ማለት ሁሌም ነጋ ለጸሎት፣ መሸ ለመጽዋት፣ ለመልካም ስራ እያልን እንሮጣለን። ምንም ሳልሰራ እድሜ ያለቀ እድሜ አለቀ እድሜ ባከነ ብለን እናስባለን። መንፈሳዊ ስሜቱ ሲኖረን። መንፈሳዊ ስሜት ከሌለ ግን አባቶች ሲያስተምሩ መጽሐፍ ቅዱስ የሚለውን መልካም ስራ ስለ መልካም ስራ የሚነገረውን ስለ ሰማይታት ገር የሚነበበውን ለመስማት ዝግጁ አንሆንም ማለት ነው። ዝግጁ አንሆንም። በሰው ፊት የሚመሰክርልኝ ሁሉ በሰማያዊ አባት ፊት እመሰክርለት አለው የሚለውን ለመስማት ትግስቱ አይኖረንም። ስሜቱ ከሌለ ትግስቱ አይኖረንም። ስሜት እንዲኖረን በክርስትናችን መንፈሳዊ ስሜታችን የጋለ የሞቀ እንዲሆን ክርስቶስን መቅመስና ክርስቶስን መቅረብ ያስፈልጋል። ወገኖቻችን በሰማይታት ሞቱ፣ በሰማይታት ሞቱ፣ በሰማይታት ሞቱ ይላል ስንክሳር። ሁልጊዜ እንደዛ የሚለው የሚገርመው ነገር ልብ ብላችሁ ከሰማቸው በሰማይታት በሰማይትነት ሞቱ፣ በሰማይትነት ሞቱ ጊዮርጊስ በሰማይትነት ሞተ። መርኮሪዎስ በሰማይትነት ሞተ። ክርስቶስ ሰምራ በሰማይትነት ሁሉም ጻድቃን በሰማይትነት ነው የሞቱት። ሁሉም የሰማይትነት በረከት ራሱን የቻለ ቢሆንም ቢሆን አክሊሉ ጻድቃን ሁሉ ስለ ክርስቶስ ብለው ነው መከራ የተቀበሉትና ይህ ሰማይትነት ነው። የሰማይትነት አክሊልንም ተቀበለ ይላል በመጨረሻ ተጋደለ በዚህ በዚህ በዚህ ሥጋው ተቆራረጠ፣ በገደል ተወረወረ፣ በባህር ተጣለ፣ በሰይፍ ተቆረጠ ይልና በመጨረሻ በሰማይትነት ሞተ፣ የሰማይትነት አክሊልን ተቀበለ። የእናንተና የእኔ አክሊል ምን ይሆን? አክሊል የምንቀበለው ምን ይሆን? ዋጋችን ከእግዚአብሔር የምናገኘው? ስለዚህ ከእግዚአብሔር መልካም ነገር እንድንቀበል የመንግስቱ ወራሽ የስሙ ቀዳሽ እንድንሆን እግዚአብሔር አምላክ ይርዳ። በሰው ፊት ሁሉ የእግዚአብሔርን ስራ እንድንመሰክር እኛ ሰርተን አውቀን የክርስቶስን ፍቅር ቀምሰን ላልቀመሱ ላለ ክርስቶስን ላላወቁ ወደ ክርስቶስ ላልቀረቡ ለጠፉት ሁሉ እንድንመሰክር እንድናስረዳቸው እግዚአብሔር አምላክ መጀመሪያ የእኛን ልቡናችን ያብራልን። በመንፈሳዊ ሕይወት ጸንተን እንድንኖር እግዚአብሔር አምላክ ይፍቀድልን። ጾማችንን ጽባያችንን በሰላም ያስፈጽመን። ሀገራችን ጽኑ ሰላም ያድርግልን። በሰላም ያሳደር አምላክ በሰላም እንዲያውለን፣ ከክፉ ነገር ሁሉ እንዲሰውረን፣ አምባ መጠጊያ ቤተ ክርስቲያናችንን ከሰይጣን ፈተና ከብዙ መከራ እንዲሰውርልን፣ በዓለም ላይ ያለውን ጦርነት ችግር ዐመፅ ሁሉ እንዲያጠፋልን ለዓለም የበቃ ምህረቱን፣ ቸርነቱን እንዲልክልን፣ እንዲያበዛልን ለቤተ ክርስቲያናችን ዕውቀታቸውን፣ ጊዜያቸውን፣ ሀሳባቸውን፣ ጉልበታቸውን ሁሉ በልግስና ሰጥተው ለሚያገለግሉ እግዚአብሔር አምላክ በቸርነቱ በምህረቱ ዋጋቸውን ይክፈላቸው፣ ዋጋቸውን ይክፈላቸው።